የናሳ ሳይንቲስቱ ዶክተር ጥላይ የታደሰ ጥላይን ቀደምኩት ከሱስ እስከ ናሳ የተሰኘው መጽሐፍ ላይ ከራሱ ከታሪኩ ባለቤት ጋር እናወጋለን። ምክንያቶች አተን ነው ወይ ለአንዲት ሀገር ህዋ ማጥናት አማራጭ አለ። ትምህርት ቤቱን ከሰሩት ውስጥ ይሄ መጥረቡን እንጨቶችን፣ ምንትን በማድረግ መሰንጠቅ፣ ምኑን ያገለገለው አባቴ ነው። ሰርተው ትምህርት ቤቱ ካለቀ በኋላ ሰዎች ላኩ ሲባል ልጆችን አልክም ካሉ ደግሞ አንዱ አባቴ ነው። አንድ ዝናብ ሲዘንብ ራሱ ይወጣሉ ጅቦቹ። በእነሱ መሀል ነው አቋርጠን ወደ ትምህርት ቤት የምንሄደው። እንደዚህ አስምረህባት አንድ መስመር ሁለት አርገና የምትጽፈው። አሁን ድረስ አሁን ድረስ ሰላሳ አምስተኛ ነው ከክፍል የሚወጣውት። እኔ ሁለት ቀን ምግብ አልበላውም። በዛ ላይ እንደገና ደግሞ መጥቼ ምን አለኝ እሱ በቃ እንዳትነግራቸዋለኝ፣ እንዳያውቁብን፣ እንዳያቁብን ሳንበላ እንደመጣን እንዳያውቁብን።